ባይገባኝም እቃ ማጠብ ሳህን ማጠብ ምን ማጠብ በትዳር ላይ ያሉትን ችግሮች ማስወገድ ነው። የበላንበትን ትሪ ስናጥብ ካየን፣ ሳህናችንን ኩባያ ስናጥብ ካየን ደግሞ እኛ ጋር ነው ችግሩ ማለት ነው። ይሄ የምታጥበው ሰውየ ወይም አንቺ ጋር ነው ችግሩ። እቃ ማጠብ በህልም ብዙ ጊዜ የበላንበትን እቃ ማጠብ ማጽዳት የሚገባና እንዲሆነ ጉዳይ አለ። ከእያንዳንዱ ውሏችን ውስጥ ልናስብበት የሚገባ ነገር አለ። ወደ ቤተክርስቲያን ሄዶ ቄስ ማግኘትና ወደ መቅደስ መግባት ደግሞ ጉዳዩ የንስሐ ጉዳይ ነው ማለት ነው። ቄስ ማየት ወደ ቄስ ወደ ቤተክርስቲያን መሄድ ንስሐ ልትገቢበት የሚገባ ነው ማለት ነው። መጥፎ ስለሆነ ቄስ ያለው ያየሁት ነገር መጥፎ ስለሆነ ይላል። ስለዚህ ወደሽ ፈቅደሽ የገባሽበት ኃጢአት ካለ ወይም ደግሞ ደብተራ ጋ ወይም አለ አስፈላጊ የሆነ ቦታ የሄድሽበት ጉዳይ ከሆነ ቶሎ የመዳን ወይም ቶሎ ከመንፈሱም ሆነ ከችግሩ ለመላቀቅ የመዳን አቅምሽ በጣም ጠባብ ስለሆነ ጉዳዩን አባ ጸልዩልኝ ብሎ ጉዳዩን በዛ ማሰር ያስፈልጋል። እንደ ማግኔት ሲስበኝ አያለው ማለት የሄድሽበት ጉዳይ ነው። የሄድሽበት ጉዳይ ሰውየው ነው። ያልሽ ማን እንደሆነ ባይታወቅም አንቺ በህይወትሽ የሆነ ቦታ ሄደሻል። የሄድሽበት ጉዳይ አሁንም በአንቺ ስሜት በሄድሽበት በመንገድሽ በሀሳብ ሁሉ ይመጣልእና ይህ ይሄ መተት ነው እያልሽ ስትርቅ ነው የሚያሳየው መተት ነው ብለሽ ማለትሽ። ከዛም ሰውዬ አንቺ ወደ እሱ እንድትሳቢ የመጣ ነገር ስላለ በጾም በጸሎት በስግደትና በጸበል መትጋት የሚገባሽ ነገር ነው ማለት ነው። እንግዲህ እስካሁን ድረስ ያነበብኩላችሁ በስልክ ጥሪ ቢሆን ኖሮ ይህን ያክል አልሄድበትም ነበረ ማለት ነው። እሺ። ይሰድቡኛል ለምን ይሰድቡኛል ስል አዋረጅኝ እንድታዋርጅኝ ነው አሉኝ ልጃቸው ደግሞ ጭቃ ውስጥ ሆና ከትበላ ነው ስትበላ ከት ብላ ከት ብላ ተስቅብኛለች ከዛ ነቃሁኝ ነው አንዳንድ በንግግር የምንናገራቸው ሂደል ላይ ሲሆኑ በጣም ያስቃሉ ከት ብላ ተስቅብኛለች ከዛም ነቃሁኝ የሚለው እቺ የሴትዮዋ ልጅ ጭቃ ውስጥ ሆና የምትስቅብሽ። ጭቃ በነገራችን ላይ በህልም መጥፎ ነው ይባላል እንጂ ጭቃ ጥሩ ነው፣ በረከት ነው። ወደ ገጠሩ ክልል ብትሄዱ ጭቃ መቀባት፣ ጭቃ በእጅ መያዝ፣ ጭቃ ማንሳት ትልቅ በረከት ነው፣ ገንዘብ ማግኘት እግዚአብሔር ዘር እንደሚሰጥ መሬቱን በውሃ እንደሚያረሰርሰው ነው። እኛ የከተማ አደጎች ምንቆናጠር የምንቆናጠር ስለሆን ችግር ስላለብን በየመንገዱ ጭቃ እንዳይነካን የምንጠነቀቅ ቡትሳችን እስከ ጉልበታችን ስለሆነ ጭቃን እንደ መጥፎ ነገር እናየዋለን። በቤታችን መተን ግን ምንበላው እንጀራ የጭቃ ውጤት መሆኑን አናውቅም። እና ጭቃ ጥሩ ትርጉም ያለው ምንድን ነው? ልጅቷ ጭቃ ውስጥ ሆና ትስቅብኛለች ማለት ያንቺን እድል ወስዳለች። እንግዲህ ቀጥታ ህልሙን ነው የምናገረው። ሄደች ችግር እንድትፈጥሪ አይደለም። ራስሽን ቼክ አርጊ፣ ጸሎት አርጊ። ከዚች ሴትዮ ለልጇ ስትል ወደ እኔ የተላከ መንፈስ ታሰር ብለሽ እንድትጸልይ ነው የምፈልገው። ሴትዮዋ ለልጇ ስትል የአንቺን እድል ለልጅቷ ሰታታለች። ጭቃ ውስጥ ሆና የምትስቅብሽ በረከቷ ውስጥ ህይወቷ ውስጥ ኑሮ ውስጥ ሆና እንደምትስቅብሽ ነው። የአንቺ ነገር ወደዛ ተወስዷል። ምንም እንኳ ሴትዮ አሁን ጥሩ ሁኔታ ላይ ባትሆንም፣ ግን የአንቺን እድል ለመውሰድ የተላከ መንፈስ እንዳለን የሚያሳዩ በሴትዮዋ ምንም እንኳን መንፈሱ ቢያደቃት ቢያንቁታቁታትም አሁን ያለች ሁኔታ ምን እንደሆነ ባላቅም ማለት ነው። እንደ ህልሙ ግን የአንቺ የሆነ ነገር ተወስዷል። ሴትዮዋ አዋርድሽኝ የምትለው ሴትዮዋ ራሷ ሳትሆን መንፈሱ ነው። ከሴትዮ የተላከው፣ ከጎረቤት የተላከው ቡዳም ሊሆን ይችላል ወይኔ የዚች ልጅ ነገር፣ የኔ በሆነ ለልጅ እንደዚህ በሆነላት፣ እሷ ብቻ ነው የሚያልፍላት፣ ስራ አገኘች፣ ዳርያዘች፣ ወለደች፣ የኔ ልጅ ግን የቆመው ቀረነች ምናምን ምናምን እያሉ የሚቀኑ እናቶች ይኖራሉ። እና ያንቺ የሆነው ነገር አስቀንቷቸው መተት ባይልኩም እንኳን ቡዳ ሊመለከት ይችላል፣ ከእሳቸው አይን ወደ አንቺ። ያ መንፈስ ደግሞ ዛሬ ስትሰግጂ ምን ስት ሲቃጠል አዋረድሽ የሚለው እሱ ነው እንጂ ሴትየዋም ላይሆኑ ይችላሉ፣ ደግሞ ችግር እንዳይፈጥሩ እሺ። በህልሜ ያጎቴ ሚስት አማረርሽ ብላ ስትመታኝ፣ ግን ስትመታኝ አያመኝም። ልብሴን ነው የምትመታው፣ እና ተማራ ስትሄድ አየዋት ይላል። በጣም ጥሩ ነው። ታጋሽነትሽን ነው የሚያሳየው ልብስሽን፣ መምታቷ ወይም ልብስሽ ላይ ማረፉ ስምሽን ለማጥፋትም ሆነ ስምሽን ለማጉደፍ ዋት እያለች በቤተሰብን በዘመድም እንግዲህ የአጎቴ ሚስትን ያልቻት በአጎቴሽ በኩል ነው የምትዛመደው እንጂ በአዳም ሆኗ እንዳትረሺ። ስለዚህ ከእሷ አንቺ ጋር የመጣ ስምሽን ለማጥፋት ለማጠልሸት የመጣ ልብስ ስም ነው ብያለሁ። ክብር ነው። ስለዚህ ሊያዋርድሽ ሊያጠፋሽ የመጣ መንፈስ ነበረ። በተደጋጋሚ እንደሚላክ ነው የሚያሳየው። አሁንም ስትመታሽ፣ በተደጋጋሚ ስትመታሽ ግን አንቺን አይሰማሽም። ያ ምንድን ነው ነገሩን? አንደኛ ቸል ብለሽ ትተሽዋል። ሁለተኛ ነገር ደግሞ ባትታይም እንኳን በአገኘች ቁጥር ችግር ብትፈጥርም እንኳን ታጋሽ ሆነሽ ማለፍ እንዳለብሽ፣ ወይም ታጋሽ ሆነች በማለፍሽ ተጠቃሚ እንደሆንሽ ነው የሚያሳየው። ለምን ተማራ ሄዳለች? ተማራ መሄዷ መንፈሱ ከአንቺ ላይ ከእሷ የመጣ መንፈስ የቡዳ የሚሆን የሚቀኘው ክፉ መንፈስ ሄዶልሻል ማለት ነው። አንድ ነገር ከላችላይ ሲሄድ ወይም የሚመታን የነበረ ሰው ሲሄድ ካየን በጣም ጥሩ ነው፣ ጥሩ ድል ነው። እሺ፣ በህልሜ ስገድለው የገደልኩትን የደብተራ ሄጂ አገኝ ማን ነው የምትገኝ እንዳንዳንድ የስጽፉት ና ይገርማል። ማን እንደገደለው ሳይታወቅ ስገድለው ይባል። እሺ፣ አለፍለ ለበል። ወደ መጨረሻ አካባቢ ላይ በጣም ብዙ ሰው ስለሆነ ሁልጊዜ በተለያየ ህልም ይላሉ። ፋኖስ የምትባል ፋኖስ አበራ ምምር ሁሌ በተለያየ ህልም ሳይ እኔ እንደ ወፎች እበራለሁ፣ ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ይላል። ሰዎቹ እየበረሩ ነው ወይ የሚለውን አልጻፍሽልኝም የእኔ እህት። ግን አማራጭ ልስጥሽና ልፍታልሽ። አንቺ እየበረርሽ እነሱም እየበረሩ ከሆነ በሰዎች ከፍታ ላይና ሰዎች ልድረስባቸው ብለሽ በሀብትም በትዳርም በኑሮም በማንኛውም አይነት ነገር ልድረስባቸው ብለሽ በቀድሻቸው ፕሮግራሞች ከጎረቤትሽም ከዘመዶችሽም እኩል ጥሩ ሁኔታ ላይ እንደደረሽ ማሳያ ነው። ሰዎቹ በመሬት ሆነው ሲሄዱ አንቺ በላይ እየበረርሽ የሚቀድምሽ ከሆነ ግን በጣም ጥሩ ነገር ነው ብለሽ ያስሹ በቃ፣ ከሁሉ በላይ ነው ሀሳቤ ከፍታዬ ጥሩ ነው ብለሽ ያሰብሹ ሀሳብ ልታስቢ፣ ወረድ ብለሽ መሬት ወርደሽ ልታስቢበት የሚገባ ነገር ነው። ምክንያቱም እበራለሁ ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባችኋለሁ እምትይው እነሱ በመሬት ከሆኑ አንቺ ራስሽ እየሰቀልሽበታለ አለ። ከዛ ውረጅና መሬት ሆነሽ በሰው ሰውኛ እየተራመድሽ ማሰብ የሚገባሽ የሆነ ቁጭ ብለሽ ዝግ ብለሽ ማሰብ የሚገባሽ ነገር ይኖራል ይኖር ይገባልና፣ እንዴት ነው በአቋራጭ ለመክበር የሚባል ነገር አለ። አንቺ እየበረርሽ ነው፣ እነሱ ደግሞ ይቀድሙሻል። ምናልባት መብረር ብለሽ የጻፍሹ እንደ ወፍ ስላልሽኝ ነው በሰማይ አድርጌ የገመጥኩትና ሀሳብሽን እቅድሽን ነው የሚያሳየው። ሰዎች ሀብታም ሲሆኑ እኔም ሀብታም መሆን አለብኝ ብለው አንዳንድ ሰዎች አቋራጭ የሆነ መንገድ አስማትን፣ ድግምትን፣ ወይም ጉቦ ሙስና፣ ዘረኝነት ማ ተጠቅሞ ነገር አምጥተው ቃቢ ያደርጋሉ። ያ ነገር እነዛ ሰዎች ያሉበት ቦታ ላይ ሊያደርስሽ ይችላል እንጂ አሁንም እንደገና ችግር ውስጥ መግባትሽ እንደማይቀር የሚያሳየውና የሚያሳየውእና መድረስሽ እነሱ ላይ አይደለም ትልቁ ነገር አንቺ እየበረርሽ እነሱ በእግር እየቀደሙሽ መሆኑ ማሰብ አለብሽ የሚል ነው። ልታስብበት ይገባል። ከምተኛበት አልጋ ጓደኛዬ እና ጎረቤቴ ላይ ጎረቤቴ ላይና ታች ተኝተው ቆሜ አያለው ይላል። ጓደኛዬ ማለት ምን ማለት ነው? ፍቅረኛ ማለት ነው። ለዩ ተባካችሁ የኪዳነ እምረት ልጅ ብለሽ የጻፍሽልኝ ወይም የጻፍክልኝ ከምተኛበት አልጋ ላይ ማለት የራስሽ አልጋ ሆኖ ጓደኛ ብለሽ ወንድ ከሆነ ጎረቤት የምትያት ሴት ከሆነች። ላይ እናታች መቼም ያው እንግዲህ ጾታ የተለያየ ነው የሚሆነው። ተኝተው ቆሜ አያለው ነው የሚለው። ስለዚህ የምትጠራጠሪው የነበረ አንድ የሆነ ጉዳይ ካለ ፍቅረኛሽ ከሆነ ፍቅረኛሽ ጓደኛ የምትዩ ማለት ነው። ምትጠራጠሪው ወይም ምትጠራጠራት ጾታ አልተለየም። ዚጋ የሚያጋባ ነገር ነው ነገር ካለ በዛ ጉዳይ ላይ ሱባኤ እንትገባ ምንም ደግሞ በጣም ፍጹም እምነት ጥለህባት ከሆነ ደግሞ አስብበት። ይሄ ጉዳይ የሆነ አንተ ማታቀው ነገር አለ ማለትም ነው። ሌላው ወይም ደግሞ ቡና በማፍላት ወይም ጠንቋይ ቤት በመሄድ ወይ የተለያዩ ግብር የለመደ መንፈስ ይኖራልና ግብሩን ከሰዎች ደም ከበቀልም ሊሆን ይችላል ከተለያዩ አይነት ጸቦት ግብሩን የሚፈልግ የዛር መንፈስ እናንተ ቤት ውስጥ እንዳለ እንዳሰፈሰፈ ለምን አልተገበረልኝም? ለምን ቤት ውስጥ ያለውን አምልኮ አቆማችሁ በሚል ሰበብ መንፈሱ ሊበቀል እንደሚፈልግ ማሳያ ነው። ዛር ነው በእባብ የሚገለጠው። ሌላው በእባብ የተገለጠው በነገረኛ ሰውን ሁለት ምላስ ያለው ወይም ደግሞ ሀሜተኛ የሆነ ነገር የሚያቀባብል ሰው ማለት ነው። ደም ደግሞ በእናንተ ቤተሰብ ውስጥ ሚስጥር ማለት ነው። እንግዲህ ደምስር ደማችን ከደምስር ውስጥ የሚወጣ አለ ሚስጥር ሆኖ የቤተሰብ ጉዳይ ወደ አደባባይ እንደሚወጣ በር ሊያርያየሽው አው በር ላይ ነው በር ላይ ግርግዳ ላይ መግቢያ ላይ። ስለዚህ የሚያሳየው ሰዎችን ወደ ጎረቤት ወደ ሰዎች ይፋ የሚወጣል አንድ የሆነ የቤተሰብ ጉዳይ አለ። ሁለተኛ ላይ እሳት ቤቱ ይነዳል ያልሽው እሳት ነገር ነው። አየሽ ቅድም ካልኩሽ ከሚገናኘው ደም ሊበቀል የሚፈልግ ይኖራል። ከእባቡ ባህሪ ጋር እባብ ሁለት ምላስ ነው ያለው በእናንተ ቤት ውስጥ እጅግ በጣም ፍጅት እንዲፈጠር የሚያደርግ ነገረኛ የሆነ ሰው አለ። እሳቱ የሚበርደው ደግሞ እንግዲህ አንቺ አንተን አየው ጸሌ ካልሽኝ እንጂ ገጠመኝ እንዲያዳምጡ በማድረግ ስለ መናፍስት ሴራ እንዲያውቁ በማድረግ እሳቱን ማጥፋት ይቻላል። ይሄ እኮ ነው የሚያፋጀን፣ ይሄ እኮ ነው እንደዚህ የሚያደርገን ብለሽ ብትነግሪያቸው። እኔ ኤልሻ ላይ አዶና እያልክ ስትጸልይ አየው ያልሽኝ ትምህርቱ ነው። አንቺ ደግሞ እሳቱን ስታጠፊ የጠፋልሽ አንቺ ነሽ። ትምህርቱ ይዘሽ ሄደሽ የምትሰጫቸው በአንቺ ምክንያት ነው እሳቱ የሚጠፋው፣ ቤት ውስጥ ያለው ነገር የሚጠፋው እና በዘዴ ነው ግን በብልሃት ነው የሚሆነው ማለት ነው። ነፋስ ደግሞ ያልሽኝ አልገባኝም። በጣም በነፋስ ቤቱ ሲወሰድ ማለት በቃ ኃይለኛ ነፋስ መቶ ቤቱ ሲያፈርሰው እና በአደባባይ በጣም ብዙ ሰዎች በዚህ ጉዳይ ላይ በጣም ይሳተፉበታል ማለት ነው። ጎረቤትም ዘመድም ምናምን መጥቶ ለጉዳዩ ለችግሩ መፍትሄ ለመሆን በጣም ብዙ ጥረት ይደረጋል ማለት ነው። አሞራ ጥቁር አሞራ ማንጃበብ ሞት፣ የሞት መላክ ወይም መላከ ሞት እዛ አካባቢ ላይ ያንጃበበ ነው። ይህ ሞት መናፍስቶች በጥላወጊ ሊሆን ይችላል። በምንም እንዲሞት የሚፈልጉት አንድ የሆነ ሰው አለ ማለት ነው። እስቲ ንገር ቤት ውስጥ አረ፣ በጣም በጣም ይገርማል። እግዚአብሔር ይመስገን ስለ ሁሉም ነገር በጣም እግዚአብሔር ይመስገን። ነገር የተባለው አንተ እንዳልከው እናቴ ከወንድሟ በጣም ከምትወድ ወንድሟ ጋር ተጣልታ ለሰባት ለስድስት ለስድስት አመት ክስ ላይ ነበሩ፣ በመሬት የተነሳ ማለት ነው። እና በጣም በጣም ነበረ እንትን የሚለው የሚያስጠላው የነበረው በጣም ሩቅ መንገድ እየሄዱ ነው። ከሳይንት አጅባር እየሄዱ ነው በእግራቸው የሚካሰሱት። እና በመሬት የተነሳ በጣም ተፋጠው ነበረ፣ ሁሉ ቤተሰብ ማለት ነው። እና እንዳጋጣሚ ታረጉ፣ በትንሽ ነገር ታረጉ። መጨረሻ ላይ ማለት ነው፣ ሌላው ከወንድሜ ጋር በጣም ትጣላለች እናቴ። ትንሽ ተረግዛለች ቤት ውስጥ ትጣላለች እና ወንድሜን እየለመንኩኝ እኔ ነኝ የምመልሰው። አየሽ እሳቱን የምታጠፊው አንቺ ነሽ አሁን ወንድምሽ ቢም ወንድምሽ ጋር ያለውን መንፈሳዊ ነገር ወይም ደግሞ ይሄ ትምህርቱን ብትሰጭው እና እሱ በረድ ቢል እናትሽም እርግማናቸውን ያቆማሉ የእርግማን መንፈሱም አይሰራም። አሁን ቤቱ ላይ የሚያንዣብበው የእርግማ ነው መንፈስ ነው፣ እርግጠኛ ነኝ። እንዲሞት ወይም ደግሞ የሆነ አካሉ እንዲጎዳ ምናልባት እንደዛ እየረገሙት ነው ብዬ ነው የማስበው። እሱም ከሞት ነው የተረፈው። የሞት እንደዚህ እያንዣብበን አልከው። ደግሞ አባቴ ከሞት ትርፋንጀት ይዞት እሱንም በልሚያ የውኝ ትርፋንጀት ይዞት። ሁልጊዜ ሩቅ ሀገር ሲሄድ ያለኝ ልብሱን ጠቅልሎ እንባለን ንቦቹን ይዞ ምናምን ይሄዳል ሩቅ ሀገር እና የት እየሄድክ ነው እያልኩ እከተለዋለሁኝ። ከዛ ስከተለው በቃ አያወራኝም ይሄዳል። እና የሆነ ሰዓት ላይ በስነ ስርዓቱ ሆዴን አሞኛል ምግብ አልበላም እና አሞኛል ይለኛል። እና ጨነቀኝ፣ እኔ ዝሁኝ በጣም ተጨነቁ። አባቴ እንደሚሞት እርግጠኛ ሆንኩኝ። ማለት የሆነ መንፈሱ ነው መሰለኝ የሚነግረኝ። ተጨነቅኩኝ፣ ስልክም አልደውልም፣ አልተመቸኝም። እና ለቅዱስ ገብርኤል ነገርኩት፣ አባቴ እንዳይሞትብኝ በቃ የወንቅሹቱ ቅዱስ ገብርኤል አድንልኝ አባቴ እንላለሁ። እና የሆነ ሳለኝ ደወሉ። ና እንኳን ደስ አለሽ አሉ። ምን ነው ስላቸው፣ ከሞት ተረፈ፣ ትርፍ አንጀት ነበረ ሄዶ ተቀዶ ተረፈ አሉ። አይሽ፣ ወንድምሽ ጋር ያለውን እሳት እያበረድሽ፣ እናትሽ ጋር ያለውን እርግማን መንፈስ በጸሎት በሰሉት የመጣሽ፣ አባትሽን ደግሞ በስለት ለመላእክት አሳልፎ በመስጠት በስለት መልክ ነው ያደረግሽው ከዛ አሁን ትልቁ ነገር መሰለሽ ይሄ አንቺ ጋ ያለው የተፈጠረው ደስ የሚለው ነገር አንዳንድ ጊዜ መላከሙት በቤታችሁ ላይ እያንጃበበ ነውና ጸል ከጸለሽ ይተርፋል፣ ይሄ ነገር ይቀራል ማለትም ጭምር ነው። ህልም ሁለት አይነት ትርጉም አለ። አንዳንድ ጊዜ የማይቀር ነገር ሊመጣ ነውና ተዘጋጂ ነው። አንዳንድ ጊዜ ደግሞ የሆነ ነገር እያንጃበበ ነው። ከእግዚአብሔር ፈቃድ ውጭ አንድ ሰው ሊሞት ነው። በመናፍስቱ አሰራር ዛሩ መንፈሱ እያንጃበበ ነው። የሆነ ሰው ሊገድ ንቦች ያየሹም ለዛ ነው። ንቦቹ መላይ ንቦቹ በመላእክት ነው የሚመሰሉት። ንብ ብዙ ጊዜ ሾክም አላት ማርም አላት እና መላእክቶችን ኃያልነታቸውንና ቸርነታቸውን ወይም ደግሞ ለሰው ልጅ ያላቸውን እርዳታ ነው የሚያሳየው ና አባትሽ በዚህ እንደሚጠበቁ ማሳያም ጭምር ነው። በአንቺ ጸሎት ንቦቹ ወደዛ መሄዳቸውን ወይም መላእክቶቹ ወደዛ መሄዳቸውን ነው የሚያሳየው። ስለዚህ ብትጸልይ ብትሰግጂ፣ ቤተሰቦችሽ ማትረፍ እንደምትችይ ማሳያም ጭምር ነው። ህልም ቅድመ ዝግጅት ማድረግ ያልነው ሁለት አይነት ዝግጅት የማይቀር ሞት ሊመጣ ነው፣ ራሱችን አብርቺ። እግዚአብሔር ያልፈቀደው ሞት ደግሞ በዛ በኩል ሊመጣ ስለሆነ ጸሊ፣ ይሄ ሞት ይወገዳል እያለ እግዚአብሔር እያስተማረች ነበረ። እውነት በትክክል ቤት ውስጥ እሳት አለ። መንፈሱ እባቡ ሁለት ልብ ያለው አሁን፣ እናትሽ ለምሳሌ ይራገማሉም ልጃቸው ገባሽ? ይጸጸቱ ይችላሉ፣ ይረግሙታልም። አንዳንድ ጊዜ ደግሞ በረድ ይላሉ። እና ይሄ መንፈስ አብዛኛው ጊዜ በእርግማን መልክ ወደ ወንድምሽ መምጣቱ ወንድምሽም አንዳንድ ጊዜ በረድ ማለቱ ያንቺን ሀሳብ መቀበሉ፣ ትምህርቱ እንዲያዳምጡ እድል መክፈት አለብሽ ማለት ነው። እሺ መምር እ ወንድሜም እንደዚህ የምመልሰው ወንድሜም ከሞት ነው የተረፈልኝ። እሱም ለቅዱስ ገብርኤል ቅዱስ ገብርኤል ና መስክኖላይ፣ በዛ አጋጣሚ እሱም የዛገ ወስፌ ወቅቶት፣ የዛገ ወስፌ ሲወጋ ልካ ወደ ሌላ ነገር ይቀይራል ና ሰፈራችንም አንድ ጓደኛው ሙቷል በእንደዛ ምክንያት ማለት ነው እና እሱም ወቅቶት ወስፌው ወቅቶት ግን አልደማብኝም ብሎ ዝም ብሎ ልክ አስራ አምስት ቀን ሲሆን ጣለው እና ደሴ ሆስፒታል ገብቶ በጣም ነው የሚገርመው ደሴ ሆስፒታል ሲገባ ሆስፒታሎቹ እንደዚህ አይነት ነገር እኮ አይድንም አይታርፉም ብለው በቃ ዳና እኔ ደግሞ ልም አይቼ ነበረ የሆነ ረግረግ ነገር ሲረግጠው እንዳትረግጠው እንዳትሞታለህ እንዳረግጠው እያልኩት ረግጦ ሲሄድ እና ብዬ ነው የተነሳሁት የዛን ሰዓት ለአንድ ወር ያህል ሰላም አጥቼ ይልቃል ቅዱስ ገብርኤል ነገርኩት፣ እንደዛም ተሆኖ ተርፎልኛል። እሱ እንዳትረብጥ እያልሽ መርገጡ የሚያሳየው አንቺን ባለመስማቱ በራሱ ውሳኔ ሄዶ አሁን አንቺ ከወስፌ ጋር አገናኘሽ እንጂ በሌላም መንገድ አንቺ እንዳታደርግ ወይም ከማየ ጋር እንዳትጣላ ብለሽ ድጋሚ እየተጣላ አለመጠቀሙን እንዲያውቅ እንዲረዳ ወይም ደግሞ አንቺ እንድታቂ ሁል ጊዜ ከሀሳብሽ ተቃራኒ የሆነ መንፈስ በሱ ውስጥ እንዳለ ማሳያም ጭምር ነው። እና እንኳንም ወንድምሽና አባት ሲተረፉልሽ ሌላ ከሌለ ሌሎች ሰዎች እድል ውስጥ ትምህርት ቤት ትምህርት ቤት ከህፃናቶች ትምህርት ቤት መሄድ፣ ቦርስ ይዞ መሄድ፣ ከህፃናቶች ጋር መማር እና ብዙ ጊዜ ህፃናቶችን ማየት የአንድ የሶስት ዓመት ልጅ በጣም ትከታተለኛለች ከእሷ ጋር እንድናስስቅ በቃ ህፃናቶች ከኔ ጋር አያለውና ምንድን ነው? በአንቺ ህይወት ውስጥ እግዚአብሔር ልትንከባከቢያቸው የሚገባ ይህ በጎነት፣ ቅንነት፣ ቸርነት፣ የዋህነት፣ ታጋሽነት የሚባሉ የመንፈስ ፍሬ የሚባሉ ነገሮች አሉና እንክብካቤ የሚገ ህፃናትን በህልም ማየት አብረው ሲጫወቱ ትምህርት ቤት ስቴጅ ማየት ምንድን ነው? በጣም ልትጠነቀቂላቸው የሚገቡ እግዚአብሔር የወደደልሽ በጣም ጥሩ ጥሩ በጎች አሉ፣ ባንቺ ውስጥ በለመለመው መስክ የምታሰማሪያቸው ደግነቶች አሉ ባንቺ ውስጥ እና ተንከባከቢያቸው። ህፃናት መቼም የወላጅን እንክብካቤ ይገባቸዋል አለ። ስለዚህ አንቺ አንዳንድ ሀሳቦች አሉ፣ በልጆች የሚመሰለው ሀሳብ ነው። እነዚያ ሀሳቦች ደግሞ የአንቺ ልጆች አይደሉም ከሌላ የመጡ ናቸው። ግን የሚጠቅሙሽ ነገሮች ናቸው። ከሰው ጋር በጥሩ ሁኔታ የሚያኖሩሽ ነገሮች ናቸው እና ልትንከባከባቸው ይገባል። ያም ደግሞ ምንድን ነው? ትምህርት ነው፣ ትምህርት ነው። ትምህርት ቤት ስትሄጅ ያየሽው። ትምህርት ቤት መሄድ ማለት ለራስ ጊዜ መስጠትና ቆምሎ ማሰብ፣ ከነገሮች መማር፣ ከሰው መማር ሰው የተጎዳ ሰው ስታይ ያ ነገር ሊያጋጥመኝ ይችላል ብሎ ከሰዎች መማር እንጂ አንቺ ጋር እስኪመጣ ድረስ አለመጠበቅ ማለት ነው። ቦርሳ አዝሎ መሄድ በነገራችን ላይ በልቦናሽ ውስጥ እውቀቶች አሉ ግን ለሰው አላወጣሽውም እና ለሰው የሚጠቅሙ በጣም ብዙ ነገሮች አሉ። የተዘጋ ሳጥን፣ ቦርሳ ምናምን ሚስጥር ናቸው፣ ሚስጥር